ሰላም ሰላም እንዴት ናችሁ ውድ የዩቲውብ ቤተሰቦቼ ባላችሁበት ሁሉ ሰላም ተ የደረሳችሁ ሁሉ መልካም ነው አደለ እንዴት አላችሁ ስራ ጤና ሁሉ መልካም እንዴት ይዟቸዋል ባላችሁበት ሁሉ በድጋሚ ሰላማችሁ ብዝዝ ትርፍርፍ ይበልልኝ ዛሬ ደግሞ ይዤላችሁ የመጣወት ማን ነው የዘ ዝርያዎችን ነው የዘዝርያዎችን በጥልቀት እንግዲህ እስከሚያስችለን ክፍል ድረስ እንሄዳለን ባለፈው እንግዲህ የማንን ዘር ነበር ያየ ነው የወ ዝርያዎችን። እስከ ስንት አይተናል መሰላችሁ? እስከ ሶስተኛ ክፍል አይተናል። እና ዛሬ ደግሞ የዘ ዝርያዎችን ነው የምናየው። የዘ ዝርያዎችን የመጀመሪያው ክፍል ይሆናል ማለት ነው ይሄ። ስለዚህ የዛሬውን ክላስ በጽሞና ተከታትላችሁ እንግዲህ በእያንዳንዱ የፊደል ዝርያ ቃል ስለሰራውላችሁ ውጤታማ እንድትሆኑበት ለማለት ወዳለው እንጀምር። የመጀመሪያው ዘመን ይላል። የዘ ባለ ሶስት ነው የመሰረትላችሁ። ባለ ሁለት በፊት ከዛሬ ስንት ወር አራት አምስት ወር በፊት መስርቼላችኋለሁ። አሁን ደግሞ ባለ ሶስት ነው እየመሰረትኩላችኋለሁ ማለት ዘመን፣ ዘመረ። ከዛ ዘንንድ ዘንድ የሚባል የአማርኛ ቃል ታውቃላችሁ ብዬ አስባለሁ። ዘንድ። ከዛ ዘለ ለ ዘለለ ከዛ ዘ ዘመ ዘመ ዘመ ዘመነ ዘመነ ዘመነ የሰው ስም ይሆናል እንዲሁም ደግሞ በእንትን ደረጃም ይሄዳል ዘመነ ከዛ ዘበነ ዘበነ የሚባል ስም አለ በተለይ ክርስቲያን እምነት ተከታይ ከሆናችሁ መምህር ዶክተር ዘበነ ለማን ታውቋቸዋለሁ ይሆናል ብያቸው አስባለሁ ከዛ ዘለፋ ዘለፋ ማለት ነቀፋ ማለት ነው ዘለፋ እሺ አሁንም በመቀጠል ዘነ ዘነበ ዘነበ ዝናቡ። እሺ ከዛ ዘለቀ ዘለቀ የሚባል የሰው ስም አለ። ወይም ደግሞ ከሆነ ቦታ የሆነ ሰው እንደዚህ ዘለቀ ብቅ አለ እንላለን ማለት ነው። ሌላኛው ዘቀ ዘቀጠ ማለት ወደ ውስጥ ሰረገ ማለት ነው። ዘቀጠ አሁንም ዘ ዘፈዘፈነ ኦር ዘፈን ዘፈነ ዘፈን ዘፈነ ብላችሁ ስጽፉ እንደዚህ ዘፈነ ይህን ትጠቀማላችሁ ማለት ነው። በመቀጠል ዘገበዘገበ የሚል ቃል ለመጽሐፍም ከፈልጋችሁ ይህን ትጠቀማላችሁ። ሌላኛው ዘበኛ ዘበኛ ዘበኛ ብላችሁ ስጽፉ ም ይህን ቃል ትጠቀማላችሁ። እሺ አሁንም በመቀጠል ዘረ ዘረኛ ዘረኛ፣ በጣም የሚያስጠላይ ቃል ነው። ዘረኛ። እሺ፣ ዘጠ ዘጠና። ለምን ጻፍኩ ካላችሁኝ፣ ምክንያቱም ተጽፎ ታገኙታላችሁ። አሁን የሆነ ጽሁፍ እንደዚህ በጽሁፍ ስታገኙት እንድታነቡት ነው እንጂ ያው የዛ አባዜ አይደለም። እሺ፣ ከዛ ዘናጭ ዘናጭ ዘናጭ ዘናጭ ዘናጭ። እህ ከዛ ዘን ዘንዶ፣ በእርግጠኝነት ዘንዶ። አ ዘንዶ ዘማ ዘማሪ ዘማሪ። አሁንም ዘ ዘገነ ዘገነ ዘገነ ዘረፈ ነው። ዘረረ ነው። ዘረረ ዘረረ ብለን ስንጽፍ እንደዚህ ሁለት ረ በአንድ እንጽፋለን። ሌላኛው ዘው ዘውዱ ዘውዱ ዘውዱ ብለን ስንጽፍም ይሄን እንጠቀማለን። ከዛ ዘጋ ቢ ዘጋቢ ዜና ዘጋቢ ዘጋቢ አሁንም ዘይ ዘይ ት ዘይት ዘይት ብላችሁ ስጽፉ እንደዚህ አይነት ቃል ትጠቀማላችሁ። ፊደሉን እያንዳንዱን ማነበው ዝም ብዬ አይደለም ሲጻፍ ይኸው። ዘይ ዘይቤ የአነጋገር ዘይቤ ታውቃላችሁ። ያነጋገር ዘይቤ ዘይቤ። ከዛ ዘራፊ ዘራፊ የብዙ አይነት ዘራፊ አለ። ልብ ዘራፊ አለ። ገንዘብ ዘራፊ አለ። ጊዜ ዘራፊ አለ። ምን ልበላችሁ። ከዛ ዘመ ዘመቻ፣ ዘመቻ። ሰው በነቅ ሲወጣ ዘመቻ እንላለን። ከዛ ዘነ ዘነቀ ማለት ቀላቀለ፣ ጨመረ ማለት ነው። ዘነቀ። አሁንም ዘ ከ ዘከረ ዘከረ ማለት ዝክር ስታቀርቡ ማለት ነው። ለ ለበረከት የምታቀርቡ ዝክር አላር ዘከረ፣ እሱን እሺ። ከዛ ዘቢ ዘቢባ፣ ዘቢባ እንታቋታላችሁ፣ አርቲስቷ ዘቢባ። የመጨረሻው ቃል ዘበ ዘበት፣ ዘበት ብለን ስንጽፍ ይሄንን ቃል እንጠቀማለን ማለት ነው። ስለዚህ ለዛሬ የተጠቀምናቸው ቃላቶች እነዚህ ናቸው። ምናልባትም እነዚህን አንድ ያው እንደተለመደው ልድገምላቸው የመጨረሻዎቹን ቢያንስ እንኳ ያኛው ይቅርና ይሄ ልድገምላቸው። ይኸው ዘ ተመልከቱ፣ ቀስቱ የሚሄድበት ና ከዛ ጭ። እነዚህ ሶስቱ ፊደሎች በአንድ ሲዋሃዱ ዘና ጭ የሚል ቃል ይሰጠናል ማለት ነው። ዘ ን ዶ ዘንዶ ብላችሁ ለመጻፍ እነዚህን ፊደላቶች ትጠቀማላችሁ። ከዛ ዘማሪ ለማለት ዘማ ሪ ይኸው ዘማሪ በዚህ መንገድ እንጽፋለን። ዘገነ ዘ ገ ነ ዘገነ እንደዚሁ በዚህ መንገድ እንጽፋለን። ዘ ረ ረ ዘረረ እንደዚሁ። ዘውዱ ለማለት ዘ እ ይኸው ዘ ውዱ ዘውዱ ብለን ለመጻፍ ይሄን እንጠቀማለን። ከዛ ዘ ጋ ቢ ዘጋቢንም ለመጻፍ በዚህ መንገድ እንጠቀማለን። ከዛ ዘ ይት ዘይት ዘ ይቤ ዘይቤ፣ ዘራፊ ዘራፊ። ከዛ በመቀጠል ወደዚኛው ስንሄድ ዘመቻ ዘመቻ ብለን ስንጽፍ ዘነቀ ዘነቀ በዚህ መንገድ እንጽፋለን። ሌላኛው ዘከረ ዘከረ ዘከረ የሚለውን በዚህ መንገድ እንጽፋለን። ዘቢባ ዘ ቢባ ዘቢባ የሚለውንም እንደዚሁ። የመጨረሻው ዘበት ዘ በት ዘበት የሚለውን በዚህ መንገድ ጽፈን የዛሬውን በዚህ መልኩ እንጨርሳለን ማለት ነው። ቀጣይ በሌላ ቪዲዮዎች እስክንገናኝ የዛሬዎቹን ቪዲዮ የዛሬውን ቪዲዮ እና ወደኋላ ያሉትን ሌሎችን ቪዲዮዎች በትኩረት ተከታትላችሁ አንብባችሁ ራሳችሁን እንግዲህ ለማብቃት ሞክሩ። ላለሁኝ ከዛ በተጨማሪም እንደው ማስፋት እንፈልጋለን ምናምን ብላችሁ ካሰባችሁ እኔ አለሁ ሁል ጊዜም መመዝገብ ትችላላችሁ። ሁል ጊዜም የመዝገባ ሰዓቱ ክፍት ነው። እየተመዘገባችሁ ሰዓታችሁን ወደፊት ማስያዝ ትችላላችሁ። አሁን ላይ ያው ብዙ ተማሪ ስላለ እየተመዘገባችሁ መቆየት ትችላላችሁ ማለት ነው እና ስለነበረን ቆይታ እና ስለዛሬው እጅግ ከልብ እያመሰገንኩ አዲስ የሆናችሁ ተመልካቾች ሰብስክራይብ በማድረግ ቤተሰቡ ናችሁ። ቀጣይ ደግሞ ሌሎች ቪዲዮዎች እንዲደርሷችሁ መሆን ትችላላችሁ። ለዛሬው ይሄን ይመስላል። ስለነበረን ቆይታ ከልብ አመሰግናለሁ። መልካም ጊዜ፣ መልካም ትምህርት ይሆንላችሁ። ይመቻችሁላለሁ። ባይ ባይ